ሰላም ሰላም ውዱ ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም አለሁ፣ እግዚአብሔር ይመስገን። እኔ ዛሬ መናገር የፈለኩት ስለ ሀገራችን ልጆች ነው። ምን አይነት ቤተሰብ ነው እነዚህ ተጫውተው ያልጠግቡት ገና ህፃን ወደ አረብ ሀገር የምልጉት ምን አይነት ጭንቅላት አላችሁ? እንዴት ጨክኖ? እድሜ ያልፈቀደ እድሜ ያልደረሰ ልጆች ወደ አረብ ሀገር የሚልኩት እናት አባት ናቸው። ምንም እንደው ቢከፋን ማለት ነው። ምንም ቢከፋን ልጆቻችን ይዘን ተቸግረን ቀን ብናሳልፍ አይሻልም ወይ ወገኖቼ? አረቀኑ ሳይደርስ እድማቸው ሳይፈቅድ እድማቸው ሳይደርስ ገና በልጅነታቸው። እንኳን አይደለም ለመታዘዝ ሲቆይ ያልተጫወቱ ሲቆይ ያልጠገቡት ልጆች ናቸው። ሕፃን ናቸው የእውነት። አረ ምንነጉድ ነው? ምንነጉድ ነው? አረ ችግርም ቢኖረን ችግርም ይኖራል። ችግር ይኖራል በእርግጥ። ችግር ቢኖርም እኮ እነዚህ ልጆች መሄድ እንዳለው ብዙ ነገር አለ። ከመሄዱ ኋላ ብዙ ነገር አለ። እሱስ ብዙ ነገር ምንድን ነው? እነዚህ ልጆች ገና ጨዋታ ያምራቸዋል። መታዘዝ አያውቁም። እንኳን አይደለም ለመታዘዝ ከቤተሰብ ጋር ራሱ እኮ ሲቆይ አልተጫወቱም በቃ እና ምን ያውቃሉ ብሎ ነው ወደ አረብ ሀገር እምልኩት እናት አባት? ምን አይነት እናት አባት ነው? ምን አጨካኝ እናት አባት ነው? የእውነት አረ፣ በጣም እራስን ያሰማማል። አረ ራስን ይነካል። ይሄስ በጣም ገና ህፃን ጩውጬ ናቸው። እኔ እንጃ እኔ አስራ አራት ወይ አስራ አምስት ቢሆኑ ነው እንጂ ከዛ ይበልጣሉ ብዬ አላስብም። እና ምን አይነት ጉድ ነው! አረ ምነው ባይበላስ ቢቀርስ እንዴ ደህንነቱ እኮ እነሱ እኮ አሁን መምጣቱ እንዳለ ብዙ ነገር አለ። ከቤት አረብ ሀገር ሄደች፣ ልጄ ሄደች፣ ሰርታ ትጠቅመኛለች፣ ሰርታ ትደግፈኛለች ብሎ የላከው ብላ የላከችው እናት ማለት ነው ልጅ አንድ ነገር ትሆንብኛለች ወይ ብላ ማሰብ አለበት። እነዚህ ልጆች እነዚህ ህፃን አይታዘዙም። ምን ያውቆ ነው የሚታዘዙ? ምን ያውቆ ነው የሚሰሩት? በምን አቅም ነው የሚሰሩት? በምን ጉልበት ነው ሁሉንም ስራ የሚሰሩት? ሰራተኛ እኮ የሚወስዱት ሁሉንም ይችላል እንዲሰራ ነው። ሁሉንም ይችላል ዛሬ ሀይቲ ልጅ ምንም ሳሰራ እነዚህ ህፃኖች ምንም ሳይሰሩ ምንም ሳይሰሩ ኩላሊታቸው በሽተኛ ቢሆኑስ፣ አላቅማቸው ብድግ አርጎ ሲሸከሙ ኩላሊታቸው ፊንት ቢሆንስ፣ ብዙ ነገር ወገባቸው የወገብ መሸራተት የወገብ መበጠት ብዙ ነገር አለ። በሽተኛ ቢሆኑባቸውስ ከሀገር ወጥታ ሰርታ ትጠቅመኛለች ብሎ የላከ ወይ የላከችው እናት ማለት ነው። በሽተኛ ሆና ስገባላት ወይ ደግሞ ብዙ ነገር ከበሽታም በላይ ብዙ ነገርም አለ እንዴ እንደዛ ሆና ብገባ የባሰው ሸክም ላይ ሸክም አልሆነችም ወይ፣ ሸክም ላይ ሸክም አይሆንም ወይ? ምኖ ከልጆቻቸው ጋር ብራቦ ቢቸገሩ አሻልም ወይ አረብ ሀገር እኮ ቀላል አይደለም በቀላሉ የሚገኝ እኮ አይደለም ይገኛል ስባል ብቻ ሰምታችሁ ህፃን ገና ጦቱን የለቀቀችው ህፃን ዝምብላችሁ ብላችሁ ሰብስባችሁ አትላኩ የእውነት ፓስፖርቱ እንዴት ነው የወጣ መታወቃ ስ እንዴት ነው የወጣ ለዚ ለነዚህ ህፃኖች ማለት ነው እንዴት ነው ከአስራ ስምንት አመት በታች እንዴት ፓስፖርት ወጣ መጀመሪያ ሲጀመር መተዋወቃስ እንዴት ወጣላችሁ? እኔ የገረመኝ ይሄ ብቻ ነው። እንዴ ገና ህፃን እኮ ናችሁ። አረምን ነው ባይበል ላይ አይቀርም ወይ? እነዚህ ህፃኖች እኮ ሄዶ ብዙ ነገር ላይ ነው ደርሶ። አላቅማቸውን ተሸከሚ እውጪ ውረጂ መስታውት ላይ እንደዚህ ተንጠልጥለሽ አጽይ እፎቁ ላይ እንደዚ እንደዚህ ተንጠልጥለሽ አጽይ ብዙ ነገር ውጣው። ብዙ ነገር አለ ልጆቹ ያልገባቸው ልጆቹ የማይችሉት ብዙ ነገር አለ። እኮ እንኳን አይደለም ልጆቹ፣ ትልቆቹ ራሱ እኮ ግድ ሲሆን ነው በቃ፣ ያኔ አላማውን ሲያውቁ ስለ አላማቸው ወይ እውቀት ሀቅማቸው ከህፃኖቹ በላይ ትንሽ ሀቅም ስላላቸው ነው። ስንቶቹ አደለ እንደ እድማቸው የደረሰ ራሱ ደክሟቸው ወደ ሀገራቸው የሚመለሱት። አሁን እነዚህ ህፃኖች እኔ እውነት ሰርቶ ይገባሉ ብዬ አላስብም። አረ፣ ምን ነው ባይበላ አይቀርም እንዴ? አረ ህጻን እኮ ናቸው ገና። እንዴት ጫካኝ ነው እንዴት ጨክነሽ ነው ይላብሹ እናትየው፣ እንዴት ጫክነኝ ነው ይላብሹ አባትየው። ምንም ማለት ምንም ቢሆን ችግር ብኖረው አገራችን ላይ ብዙ ችግር አለ፣ ሰላም የለም፣ ችግር ነው። ሁሉም ነገር የተመሰሰቀቀለ ነው የተመሰቃቀለ ጊዜ የደረሰ ነው ቢሆንም ገና ህፃን ከእናታቸው ስር እንደወጣችሁ ወደ አረብ ሀገር ከመላክ እዛችሁ ባይማሩም ይቅር፣ እውነት ባይማሩም ይቅር። ብዙ ልጆች እኮ ብዙ ቤተሰብ እኮ ልጆቻችሁን አቀፈው ብዙዎቻችሁን ይዘው የራሳቸውን ትንሽ እየንብትን ያገኙትን ቀማምሰው መኖር ይችላሉ። አንድ ልብስ እኮ አንድ ዓመት ይለብሳል ማለት እሺ፣ ምንም ማለት አይደለም። የእውነት ገና ህፃኑን ልከው ወይ አረብ ሀገር ላይ ሰርታ ትጠቅመኛለች ወይ ትጠቅመኛለች ብሎ የላኩት አባት እናት ልጃቸውን ከሚያጡ ወይ ብሽተኛ ሆና ከምትገባላቸው እንዴ ልጆቻቸው መጀመሪያ ልጅ ሰርታ ትጠቅመኛለች ወይስ ወይስ ሰርታ አጠቅምኝ ብሎ ማሰብ አለ። እኔ ቢሮ እንኳን ብሩ ይገኝ እንጂ ምንም እቺ ህጻናት አሰራም ማለት መስ የለም። በቃ ወሳኙ እናት አባት ነበረ፣ ወሳኙ እናት እና አባት ነው። ልጆቻችን አንልክም፣ ገና ህጻን ናቸው ብሎ ማሰብ ያለባቸው ቤተሰብ ነው። ብቻ እውነት አረ ኢትዮጵያ ያላችሁ ቤተሰብ አስቡ፣ ለልጆቻችሁ ለልጆቻችሁ አስቡ። የእውነት በጣም ያስቸግራል። ይሄ በጣም ያማል። እኔ በጣም ነው ያማመኝ በራሴ እውነት እነዚህ እንቡጥ ለደ ህፃን ናቸው። እንደዚህ እላችኋለሁ ብቻ እኔ እንጃ። እውነት የሀገራችን ኑሮ ቢያማርርም ህፃኑን አውጥታችሁ ከላችሁ ላይ ብቻ እንዲትሄድ አይደለም እ ወሰርታ ለማሰራ ጭንቅላታታ አብዳ ለምትገባ እኛ እናውቃለን እኮ ዱሮ ለቤተሰቦቻችን እድሜያችን እንዶ ትልቁ ኖ ራሷ እንታዘዝም አንታዘዝም ያኔ ማለት ጨዋታ ነው የሚያምረን፣ ስራ ቢያዙን ስራ አንሰራ። ግን የአሁኑ ልጆች ብልጥን ቢሆኑ፣ ያው ስንቶቹ ብልጥ ናቸው፣ ስንቶቹ ደግሞ አሉ። ብቻ ስን እኔ እንጃ። ብቻ እንደ እውነት በተቻለ አቅም ማለት ነው ህፃን መላክስቲ ብትቆጥቡ፣ እንደ ቀናቸው እስኪሞላ ድረስ እንኳን በትዕግስት ኑሩ፣ እውነት እላቸዋለሁ። በተረፈ እኔ ሰላም ሁኑልኝ። የእግዚአብሔር ሰላም ባላችሁበት ከእናንተ ጋር ይሁን። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አርጉ። ሰብስክራይብ እንዳትረሱ እላችኋለሁ ወገኖች። ሰላም ኑ። ቻው